ኤደን ከእኔ ከብሩክ ሌላ ወንድ የለም፣ ብሩክ ንጹህ አፍቃሪ ነው፣ ብሩክን እናንተ አታውቁትም፣ ከእኔ ሌላ ሴት አያውቅም እያለች ስትል ዛሬ ጉዱ ተጋለጠ ማለት ነው። ዳግም እንግዲህ ብዙ ነገር በብሩክ ብዙ ነገር እንደሚሰራ ያውቅ ነበረ እሱም ሴራውን አቀነባብሮ ብሩክ እንዲጋለጥ አደረገው። ብሩክ እንደለመደ ሁል ጊዜ እንግዲህ ከስራ ሲመለስ የተለያዩ ሴቶችን ወደ ቤቱ ይዞ ይገባ ነበረ። ይህንን ግን ሲያደርግ ዳግም ያውቅ ነበር። ዳግም ግን ለኤደን ቢነግራትም ኤደን ልታምን አልቻለችም ነበረ የኔ ብሩክ ይህን አያደርግም ጭፍን አመለካከትህን አስወግድ። ለምንድ ነው ብሩክን የማትወደው? እያለች ስትመጉተው ነበረ። ዛሬ ግን እጅ ከፍንጅ ተያዘ ማለት ነው። እንግዲህ እኔ ሁልጊዜ ጭቅጭቅ ስላስጠላኝ ነው እንጂ ብሩክ ይህንን ያደርጋል ብዬ አይደለም የሚሄደው ብለው ነበረ። ስትሄድ ግን እቤት ስትደርስ የገጠማት ነገር ሌላ ነው። አንድ የኔ ነው ብላችሁ የምታስቡት ሰው እንግዲህ ስለዛ ስለ ሰው መጥፎ ነገር ሲነግራችሁ ሽንጣችሁን ያዘርጋችሁ የኔ ያላችሁት ሰው ይህን አይሰራም እያላችሁ ስትከራከሩ፣ እዛ ቦታ ላይ ደግሞ ስትደርሱ ያልሆነ ነገር ስታዩ ስሜቱን ሁላችንም ያኔ ራሳችን ቢሆን ብለን እንላለን አይደል? እንግዲህ ኤደን በጣም ነው የተጎዳችው። ማመን አላቃታትም ነበር ማመን አቃታት። እንዴት ነው ብላ እንዴት ሆነ። ብሩክ የመጨረሻ ነበር የደነገጠው። ደንግጦ ነበረ ኤደን ወንድሟም ዳግምን፣ ዳግም ይቅርታ፣ እስከዛሬ ድረስ ስላላመንኩ ስትለው ዳግም እጅግ በጣም ነበር የደነገጠው። ኤዱ አንቺ ነሽ ቅርታ ያልሽው ነበር ያላት። ለምን ኤደን ስነ ምግባሯ እንደዚህ አልነበረም። ዛሬ ግን ስብርብር ብላ ፍኖትን ራሱ ስታናግራት እንደ በፊቱ አይደለችም። በቃ ተይኝ ብቻዬን መሆን ፈልጋለሁ ያለቻት፣ ፍኖት ደግሞ እጅግ በጣም አዝና እረ ምን ነሽ ነው እያለች ብጠይቃት ለመንገር ፈቃደኛ አልነበረችም። ዳግም ጋር ሄዳ ስትጠይቀው ሁሉንም ነገር ነገራት። በጣምም ነው ያዘነችው። አሁንም ያን ሁሉ በደላ አድርጋብሽ አሁንም ስለሷ ትጨነቅያለሽ ብሎ ነው እንዳውም የጠየቃት ማለት ነው። እና ብሩክ የማ ሴራ ነው፣ የተቀነባበረ ሴራ ነው እያለ ነበረ። የብሩክ አብረው ያደረችው ልጅ ደግሞ ኧረ እንዴት አባቱ ያምራል ይህስ ዳግምም ሁለተኛ እሱ ጋር አባድርም ምንም አይመስለኝም ስትለው ዳግም ግን ምን አለ አይ መገናኘት የለባችሁም ልጅቷ ግን አልተዋጠላትም ሁለተኛው ማግኘት ትፈልጋለች መሰለኝ የፍኖት እናት እንግዲህ በትዝታ እየተጓዙ ነበረ ፍኖት የምታደርግላቸውን ፍኖት እንዴት እንደምታደርጋቸው እግራቸውን እንደምታጥባቸው ሀኪም ቤት መቼ ቀጠሮ እንዳለ አስታውሳ ከትምህርት ቤት መታ እግራቸውን አጥባ ቡና ጠጥታ ወደ ሀኪም ቤት ትወስዳቸዋለች መቼ እንደሆነ መስ ሀኪም ቤት የሚሄዱበት አያውቁምም እሷ ናት መታ አብልታ አጠጥታ እግራቸውን አጥባ ወደ ሀኪም ቤት የምትወስዳቸው ያንን ነገር በትውስታ እልም ብለው እያስታወሱት ነበረ ለካ የሀኪም ቤት ቀጠሯቸው ስለደረሰ ነበር እንግዲህ ልጃቸው ሲመጣ እንኳን መጣህልኝ። የሐኪም ቤት ቀጠሮ ደርሶ ነበረ። ለምንድነው ስ የምታጨሰው አጭሳል እንዴ ሲሉት፣ አዋ አጭሻ አለሁ? ምን አለ ወደ ቤት እንኳ ስትመጣ ማጨሱን ብትተው አሉት። ከዛም ቀጠላረጉና አረጉና የሐኪም ቤት ቀጠሮ ስለደረሰ ዛሬ ስለሆነ ይዘኝ ሄድ ሲሉት ምንድን ነው መልሱ? ነገ መሆን አይችልም እንዴ ዛሬ በጣም ደክሞኛል። እንዴት ቅስማቸው እንደተሰበረ። አይ ፍኖት ብትሆን እኮ ይዛኝ ትሄድ ነበረ። እንደውም ሳልጠ እኔ ሳላውቅ ፍኖት ነበረች ቀጠሮን አውቃ ይዛ የምትሄደኝ። ምን አለሱ በፍኖት ሁሌ እች ፍኖት የምትባለች ሁሌ ታስጨቀጭቀኛለች። እሳቸውም ማረባቸውን ከጉያቸው አውጥተው ብራቸውን ሲያው፣ በቂ ብር አልነበራቸውም እና በቃ ትቼዋለሁኝ፣ እንደውም ነገ እንሄዳለን ሲሉት እሱም አዎ እኔ በጣም ደክሞኝ ነበር፣ ፀሐይም ነበረ ስለዚህ ነገ እንሄዳለን ብሎ መልስ ሰጣቸው። እሳቸው ግን ነገ እንሄዳለን ያሉት የያዙት ብር ስላልበቃቸው ነው። ልጁ ግን አልገባውም። ፍኖት የምታሳዝን ልጅ ናት፣ እየተበደለችም ለሰው የምትኖር ዳግምም ይሄን ሁሉ መስዋዕትነት የሚያገኘው የሚያደርገው ፍኖትን ለማገኘት ነው። ፍኖት እጅግ መልካምና ቀና ልጅ ናት።